በጣም ሰላም እንዴት ናችሁ? ወደ ዩቲዩብ ቤተሰቦች ባላችሁበት ሁሉ ሰላማችን ይብዛልኝ። ይህ የሁለገብ ቱቶሪያል የዩቲዩብ ቻናል ነው። ይህን ቻናል ሰብስክራይብ ያላደረጋችሁ ወይም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እና ተጠቃሚ እንድትሆኑበት ለማለት ወዳለው ቀጣይ፣ ደግሞ ለሌሎችም እንዲደርስ ሼር እና ላይክ ማድረጋችሁን አትርሱ ማለት ነው። ሀሳብ አስተያየት ካላችሁም ሀሳቦቻችሁን ኮሜንት ላይ ማሳወቅ ትችላላችሁ። ወደኋላም ወደፊትም ባሉት ትምህርቶች ተንተርሳችሁ ማለት ነው። በባለፈው ያየነው እንግዲህ የየ ዝርያን ነበር ያየነው። ዛሬም ደግሞ እሱን ነው የምናየው። በባለፈው በየ በየ ብቻ 30 ማለት መጀመሪያቸው የ የሆኑ ቃላቶችን እስከ 30 የሚደርሱ ቃላቶችን ጽፈናል። ዛሬ ደግሞ በአራተኛው የየ ዝርያ በያ ማለት ነው የዩ ያ የዩ ይ ያ በአራተኛው በዚህ ሰላሳ የሚሆኑ ቃላቶችን ዛሬም እንጽፋለን ማለት ነው። ስለዚህ እያንዳንዱን ትኩረት አድርጋችሁ ተከታትላችሁ ካያችኋቸው በአብዛሃኛው በንግግር የምጠቀምባቸውን ፊደላቶች በማጣመር ቃል እየመሰረትኩላችሁ እገኛለሁ። ዛሬም እንደተለመደው ክትትላችሁ ከእስከዛሬው ደምቅ እና ሞቅ ያለ እንዲሆን ጋብዛችኋለሁ። ወደ ቀጥታ ወደ ክላሱ እንሂድ። ክፍል ሁለት ነው ይዤላችሁ የመጣሁት የዝያ ማለት ነው። የመጀመሪያው ቃል ምን ይላል? ያህል ያህል ይላል። ያህል ምን ያህል ነው ዋጋው? ምናምን ብለን ስንጽፍ ይህንን ቃል ነው የምንጠቀመው ማለት ነው። ያህል ያሬድ ያሬድ የሚባል ስም ብዙ ጊዜ ሲጻፍ እንደዚህ ነው የሚጻፈው ማለት ነው። ያሬድ ከዛ ያለው ያለው ወይም ያለው ማለትም ይቻላል። እሱ ያለው እሱ ያለው እንደዚህ ያለው የሚባል ሰው ስምም አይጠፋም። ከዛ ያፌት ያፌት ያፌት የሚባል ስም አለ። ከዛ ያዘ ያዘው ያዘው። እሺ። ከዛ በመቀጠል ያ ማ ል ያማል። ንግግሩ በጣም ያማል ብለን ስንል ይህንን ቃል እንጽፋለን ማለት ነው። የመጀመሪያው ያማል። ከዛ ያበጠ ያበጠ የሆነ ቦታ ላይ ያበጠ ነገር አለው ምናምን እንደዚህ። እሺ ያበጠ። ከዛ ያረ ያረጀ ሶሪ ያረጀ። እሺ ከዛ ያለ ያለቀ። አሁንም ያ ያዘ ያዘነ ያዘነ ልቡ ያዘነ ና የተከዘ ብለን ብዙ ጊዜ እንጽፋለን። ከዛ ያመ ያመነ ያመነ ብለን ስንጽፍም ይህንን ቃል ነው የምንጠቀመው። ሌላኛው ያ ያረፈ፣ ያረፈ ያረፈ ትንፋሽ ያገኘ፣ የተገላገለ ወይም ያረፈ። ሌላም እንጠቀማለን ግን ያረፈ፣ እሺ። በዚህ መንገድ ነው ያጠረ ያጠረ። እሺ። ያቀደ ያቀደ። እሺ። ያ ያጸ ያጸዳ ያጸዳ ያጸዳ። እሺ። በመቀጠል ያማ ያማረ ያማረ ያማረ እና የተዋበ ነው ስንል፣ ያማረ የሚለውን በዚህ መንገድ እንጽፈዋለን ማለት ነው። ሌላኛው ያል ያልጋ፣ ያልጋ ልብስ ሊሆን ይችላል ብዙ አለ። ያልጋ ግር ሊሆን ይችላል። እሺ ከዛ ያበደ፣ ይሄ ያበደ ነው ምናምን ስን ብለን እንጠቀማለን፣ ብዙ ጊዜ እንናገረዋለን በንግግር። የምንናገራቸውን ስለሆነ የምንጽፋቸው እንድትይዙ ነው። ከዛ ያንቺ ይሄ ያንቺ ነው፣ ወይም ይሄ ያንተ ነው ስንጽፍ ያንቺ የሚለውን በዛ መልክ እንጽፈውና ያንተ የሚለውን ደግሞ ያን ያንንተ ያንተ ያንንተ ከዛ ያገ ያገባ ያገባ ያፈ ያፈረ ያፈረ። እሺ አሁንም ያወ ያወራ ይቅርታ፣ ያወራ ያወራ። ያማ ያማል ያማል ያማል ያማል ስንል ይሄንን ያዘ ያዘለ ያዘለ። እሺ፣ አሁንም ያው ያውም ያውም እኮ ምናምን ብለን ስንናገር ብዙ ጊዜ ያው የሚለውን ቃል ይሄን እንጠቀማለን። ከዛ ያኛው ያኛው ያኛው ይሻላል ስንል ያኛው የሚለውን ቃል ይሄን እንጠቀማለን። ሌላኛው ያ ያዳነ ያዳነ ያዳነኝን አውቀዋለሁ የሞተልኝ ኢየሱስ ነው የሚል መዝሙር አለ። ያዳነ እሺ፣ ከዛ ያደገ ያደገ። ከዛ የመጨረሻው ቃል ያረገ ያረገ ያረገ ማለት ወደ ሰማይ ያረገ ማለት ነው። እሺ እዚህ ጋር የመጀመሪያው ቃል ምን ይላል መሰላችሁ? ያማረ ነው የሚለው። ያማረ የሚለው በዚህ መንገድ ትጽፋላችሁ። ከዛ ይሄኛው ደግሞ ያልጋ ይላል። ያልጋ፣ ይሄ ያበደ ይላል። ይሄ ያንንቺ፣ ያንቺ። ከዛ ያንንተ፣ ያንተ ብለን ስንጽፍ እንጠቀማለን። ከዛ ያገባ አሁንም ያፈረ፣ ያወራ፣ ያማል ብለን ስንጽፍ እንጽፋለን። ከዛ ያዘለ። እሺ፣ በመቀጠል ያውም፣ ያውም። እሺ፣ ያኛው፣ ያኛው፣ ያዳነ፣ ያደገ ያረገ የሚሉትን በዚህ መንገድ እንጽፋለን ማለት ነው። እንግዲህ ለዛሬ ያየናቸው የትምህርት ክፍላችን የየ ዝርያ ሆኖ አራተኛው ነው። የመጀመሪያው የቃሉ መጀመሪያ ፊደል የየ ዝርያ ሆኖ አራተኛው ማለት ነው። አራተኛው ማነው? የዩይ ያ። ስለዚህ በዚህ ፊደል ጀምረን ሶስት ፊደሎችን አቀናብረን የመጀመሪያው ያ ሆኖ እንግዲህ ቃላቶችን እስከ ሰላሳ የሚደርሱ መመስረት ይችለናል። ለዛሬ ያየናቸው ናቸው እነዚህን ይመስላሉ። ቀጣይ በሌላ ቪዲዮ እስክንገናኝ እስካሁን ያሉትን እና ይሄን ቪዲዮ ጨምራችሁ በማየት እንድትከታተሉ የሁልጊዜም ጥብቅ ማሳሰቢያ ነው። ለዛሬ ይበቃናል። መልካም ጊዜ፣ መልካም ትምህርት፣ መልካም ቆይታ ይሆንላችሁ፣ ይመቻችሁ።